የመጨረሻ የፋይናል ውድድር ላይ አንደኛ በመውጣት እዛ ላይ አልሐምዱሊላህ መርከዙን ስሙን ለማስጠራት የተወሰነ ሞክር ያለው ብዙ ጊዜ ጠንካራ ብለን ባናስ ንን ብለን ባናስብ ጠንካራን ብዬ አስባለሁ። ኔ አንዳንዴ ራስን ከፍ ማድረግ ጥሩ እንዳልሆነ ሁሉ ራስንም ደግሞ ዝቅ ማድረግ ልክ ነው ብዬ አላስብም። ብዙ ጊዜ መስመር ሊሳት ይችላል፣ ፍላ ውስጥ ሊገባ ይችላል። ላኪን ልብህን የሚቆረቁረህ ነገር ምንድን ነው? ከአንተ ጋር የሆነ ቁርአን አለ

ወርሃ ረመዳን ሙሉ ከእናንተ ጋር የሚቆየው አልፉርቃን የተሰኘው ፕሮግራማችን ዛሬም ከሌላ እንግዳ ጋ ተመልሶ መጥቷል። በዛሬው ፕሮግራማችን ከአዲስ እንግዳ ጋ ከአዳዲስ ሀሳቦች በውብት ሌላዋ ፕሮግራማችን እንጀምረናል። አሪፍ ቆይታ እንደሚሆን ተስፋ አደርጋለሁኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንደምትሆኑ ተስፋ እናደርጋለን። ብዙ ቁም ነገሮችን እንደምታገኙ ባለሙሉ ተስፋ ሁነን ወደ ፕሮግራማችን እንገባለን። እንግዳችን እንኳን በሰላም ወደ ስቱዲዮአችን በሰላም መጣ

ማሻላ ሰይዲ ዋ እስኪ ስለ ሰፈራ አካባቢ እናነሳለን ግን ወደ ኋላ መለስ እንበል ና እንዴት ነው እናንተ ሰፈር አስተዳደግ ከቁርአን ጋር እንዴት ተዋወክ መጀመሪያ ከሚለው ሀሳብ ተነስተን እዛ ላይ እየገነባን እንቀጥላለን መርሀባ እንደ ተናገርኩት አዲስ አባ ላይ አብዛኛው ሰው ከረዩ ሲባል ሰፈሩን በስም ብዙ ሰው ያቋል ብዬ ተስፋ ረጋለሁ ከረዩ ማፊያዎች አካባቢ ተብሎ ነው የሚታወቀው በተለምዶ ያው ቀረብ ብለ ስታዩ ግን ያህል አይሆን ይችላል። አልሐምዱሊላህ ብዙ ኸይራቶች ያለበት ሰፈር ነው። ልክ እንደዛውም ያው ብዙ የሚያስፈሩ ፊትናዎች ቢኖሩ አልሐምዱሊላህ ብዙ ሸባቦች፣ ብዙ ዱዓቶች ከዛ አካባቢ ወጥተዋል። አልሐምዱሊላህ እኛም ያው ከዛ አካባቢ የተወሰነ ዒልምን ለመቅሰም እየሞከርን እየተፍጨረጨርን ያለን ጀማሪዎች ነን። እና እዛ አካባቢ ላይ ያው ብዙ ፈተናዎች አሉ ብያለሁ፣ መጀመሪያ መነሻ ሀሳቢ ላይ ያው ካሉ ፈተናዎች ውስጥ ያው አካባቢ ላይ እንደ ወጣት ታዳጊዎች ላይ በጣም ብዙ ከመስመር የሚያስወጡ የሆኑ ውስዋሶች ሊኖሩ ይችላሉ። ይህንን ነገር ደግሞ እንድንጋፈጥ አንድ መከላከያ የሆነን አንድ መድረሳ አለ። መስጂድም ነው፣ መስጂድ አባባ ወይንም አስራር ይባላል መስጂዱ የሚታወቀው በተለምዶ አባባ መስጂድ በመባል ነው። እና ያደግነው ያው መድረሳ ቂራአት የጀመርነው እዛው መስጂድ ላይ ነው። ከቁርአን ጋር ለመጀመሪያ ጊዜ ትውውቃችን የጀመረው በአስራር አባባ መስጂድ ነው ማለት ነው። ማሻአላህ እንዴት ነው እዛ አካባቢ ኤንቫይሮመንቱ ድባቡ መስጅዱ ጋር ማለት ነው መስጅዱ ላይ ያለው እንቅስቃሴ አሁን ላይ ያለው ከሆነ፣ ወሊላህ ልሐምድ ወልሚና በጣም ደስ የሚል በጣም ቆንጆ የሚባል ጥሩ ነሻጦች ያሉበት እንዲሁም ብዙ ተማሪዎችን ከወንዶችም ከሴቶችም ከሶስት መቶ በላይ አካባቢ የሚጠቁ የሚጠጉ የመድረሳ ተማሪዎች ያሉበት ሑፋዞች የፈሩበት መስጂድ ነው። እዛው ከትምህርት ጋር ከዛ ከሰፈሩ ፈተና ጋር ውስጥ ላይ ሁፋዞችን ማፍራት የቻለ ትንሽ ነው መድረሰው ላኪን አልሐምዱሊላህ ውስጡ ላይ ብዙ ኸይራቶች የሚታዩበት መድረሳ ነው ያለው። አጅዋ መስጂዱ ላይ ይህን ይመስላል። ስለዚህ አንተም እዛ ውስጥ ከፈሩ ሰዎች መካከል ነህ ማለት ነው። ይህን ወደ ምን ግምት ይወስደኛል፣ ቁርአን ያሐፈትከው እዛው በተመላላሽ ነው ማለት ነው። ይህንን ሀሳብ ይመስለኛል የወሰድከው መጀመሪያ ከተናገርኩት ይመስለኛል። ላኪን እኔ ቁርአንን ያሐፈዝኩትኝ ያው ጅማሩ መድረሳው ላይ ነው ብያለው እንጂ ነቫረን ያኸተምኩት እዛው መድረሳ ላይ ነው። የተወሰነም አንድ ጁዝ ሁለት ጁዝም ቁርአን እዛው መካክረን ነበረ ግን ያው ቁርአንን ሙሉ ለሙሉ ለመሐፈዝ መስመርን ያገራልኝ በቅድሚያ ያው መመስገን ይቻላል ብዬ አስባለሁ። በቅድሚያ አጎቴን ፍሉ ከማለን በዚህ ላይ ለማመስገን እወዳለሁ። በዚህ መስመር ላይ እንድጠነክርና ቁርአንን እንዳሐፍዝ የመጀመሪያ ኃላፊነትን የወሰደና ብዙ መስዋእትነት የከፈለልኝ አጎቴ ነው። እንደ አባቴ ነው ማየው እና ቁርአንን ለመጀመሪያ ጊዜ እንዳሐፍዝ ያነሳሳኝ እሱ ነው ማለት ነው። ከዛ በፊት ቁርአንን ለመሐፈዝ ያነሳሳኝ ነገር ምንድን ነው? ያው መድረሳ ላይ ትንሽ እንንቀሳቀሳለን ብያለው ልጅ ሆነን በተቅሪበን አስራ ሁለት አመቴ ላይ ያለ ወይ አስራ አንድ አመቴ ላይ ያለ አንድ ትንሽ ልጅ አስገር ሚኒ ማለት ነው ከኔ አነስ የሚል ልጅ መስጂድ ላይ ይመጣል። ከክፍለ ሀገር ነበር የመጣው እና ቁርአንን ሐፍዞ ተመለከትኩት። እኔ አስራ ሁለት አመቴ ነው፣ እሱ አስራ አንድ አመቱ ሊሆን ይችላል ተቅሪበን። በሰአቱ ና አስገር ሚኒ ነው በእርግጠኝነት ከኔ ያንሳል። እና ቁርአንን ሐፍዞ ስመለከተው በጣም በቃ ውስጣችን ላይ መቅናት ነገር ተፈጠረ። በልጅነት ያው የነበረ ስሜት ነው

ኢንሻአላህ መድረሳ። እንዴት ወደ ወልቂጤ ለመሄድ አሰብክ? ማለት ወንድም ከክፍለ ሀገር ወደ አዲስ አበባ ነው የመጣው፣ ቁርአን ለማፈት እንት ደግሞ በተቃራኒ ሆንክ። በትክክል በተቃራኒ ሆነ። ወኩት በአጋጣሚ አጎቴ ነው ቁርአንን እንዳፍዝ ብዙ መስዋዕትነት የከፈለልኝ ብዬህ ነበር። ና ወልቂጤ የሚያውቃቸው ሰዎች ነበሩ፣ በሰአቱ ከእነሱ ጋር የተወሰነ ያወሩ ነበር። ና በዛ አጋጣሚ ያው እዛ አካባቢ መድረሳ እንዳለ ያውቃል። በዛ አጋጣሚ ነው ያው ወደዛ መድረሳ እንድሄድ የተፈለገው ና በሰአቱ ያው ቢንካብ ካፕ በሰአቱ ያው በነጻ ነበር ትምህርት የሚሰጥ የነበረው ና በሰአቱ ምንም ከፍዬ መቅራት አቅሙም አልነበረንም። በዛ በዛ ምክንያት ይህ አማራጭ ሲገኝ ቀጥታ ያው ተኬደ። ስንሄድ ግን ያው በአጋጣሚ ሆነው መስፈርቶች ነበሩት መርከዙ የሚመዘግብበት አስራ አምስት አመት ይላል። ከማበርቱ ከ ከኔ አስራ አራት አልሞላውም ገና ወራቶች ይቀረኛል እና አስራ አምስት አመት የሚል መስፈርት አለ አባቴ አላህ ይዘንለትና የቲም ሆኜን ያደግኩትኝና ቤት አስረዳቸው ያለውን ነገር የቲም እንደሆንክኝ ያለውን ነገር የተወሰነ ነገር ሲያስረዳቸውና የተወሰነ ደግሞ ሲፈትኑኝ ጥሩ ነገር ሲመረከቱብኝ፣ ኢንሻላህ ይሄ ልጅ ተስፋ ይኖረዋል የሚል ነገር ተደርጎ ያው የአንድ መስፈርቱን ካልፈው ነው ወደዛ መድረስ አይታጫወትና ከአዲስ አበባ ለወጣ የቻልኩበት ምክንያት ዋነኛው ምክንያት ያው ባጎቴ ቼን ነው ማለት ነው። ማሻአላህ ማሻአላህ። እዚ ላይ እስኪ ሁለት ሀሳቦች ማንሳት ትፈልጋለ። የመጀመሪያው ቅድም ሰፈር ላይ ያነሳኸው ህፃኑ ልጅ ኢሹ ነው። አሁን ላይ ቅናት የተሞላበት የሆነ ኔጌቲቭ የሆነው መልኩ በጣም ያጋደለ ይመስለኛል። አይተ ከሆነ ሰው በሰው ይቀናል። ከዛ መካከል ደግሞ አንዳንዶቹ ጥሩ ነው በቃ መቅናትህ። አሁን አንተ እንዳልከው በጣም ኃፊፍ በሆነ ሰው ወይም ደግሞ ሀብታም ሆኖ ገንዘቡን በሚሰድቅ ሰው ወይም አሊም ሆኖ በሚያቀራ ሰው ስትቀና የተፈቀደው የቅናት አይነት አደለ። እነዚህ አይነት ነገሮች ይሄ በጣም ጠፍቶ ጠፍቶ ወደ አልተፈቀደው ወደ ማሐሰዱ ወደ ምናምኑ በጣም በስቷልና ተመልካቾቻችን ልጆች ያላቸውም ይህን ፕሮግራም የሚከታተሉት በሙሉ ልጆቻቸው ላይ ወይም ራሳቸው ላይ ገንቢ የሆነ የቅናት አይነትን ማጉልበት እንዳለባቸው ማስተላለፍ ፈልጌ ነው መጀመሪያ ላይ። ሁለተኛ ላይ ደግሞ ስለ ቤተሰብ አንስተህልኝ ነበርና አላቅም ብዙ ጊዜ በአንተ አይነት ኮንዲሽን ያለፉ ሰዎች ጠንካራ ሁነው እንደም ከሌሎቹ በልጠው ተገኝተው ነው ብዙ ጊዜ የማስተውለው። አሁን አንተ መርከዝ በዚህ አይነት ኮንዲሽኖች ካስገቡ በኋላ እንዴት ነበረ የጠበቁትን ነገር ኤክስፔክት ያደረጉትን ነገር አገኙ? ማለቴ ሀልካበ ዘንሁም ምናምን ይህን እንድትመልስ ልን ይፈልጋለ። ኸይር ያው እንዳልከው ብዙ ጊዜ በፈተናዎች አልፎ የሚሄድ ሰው ብዙ ጊዜ ጥንካሬ ይስተዋልበታል። እውነት ነው። እኔ ብዙ ጠንካራ አይደለውም መነሻ ላይ አለ ዒፍ ከማ በደእት ስጀምር እንደተናገርኩት በጣም ደካማና ብዙ ስህተቶች ያሉብኝ አንድ ወጣት አላህን ምሕረት ፈላጊ ነኝ። ላኪን በሰዓቱ ያው መርከዙ ላይ አጎቴ ያው ባደረገልኝ ጥረት ከመዘገቡኝ በኋላ ሒፍዝ ስንጀምር ብዙ ሓፊዞች ከሚያስተውሉት ያስተውሉት ነገር አንጻር እኔ በጣም ሒፍዝ አልቀለለኝ። ስጀምር በጣም ነበር የከበደኝ። ማለት እኔ መጀመሪያ ከመርከዝ በፊት ኪታቦች ሲቀራ ቶሎ የመሸምደድ አቅም ነበረኝ እና አረሳም ብዙ ጊዜ ደግሞ ልክ ሕፍ ግን ቁርአን ስንጀምር መርከዙ ላይ ስርአቱን ጠብቆ መሐፈዝ ሲጀመር ትንሽ ማስቸገር ጀመረ እና በጣም ከበደኝ ከሚባለው በላይ ተስፋ እስከ መቁረጥ ደረጃ ድረስ ማለት ነው የተደረሰው። እንደውም ያው በዚህ አጋጣሚ እንደ ገጠመኝም ሊሆን ይችላል ሱረቱ ልጂን እያሐፈዝኩ ባለሁበት እኔ የተማርኩት አባድር ትምህርት ቤት ነው እና የመጀመሪያውን ፔጅ ሁሌ ውስታዛችን የቁርአን ክፍለ ጊዜ ላይ እየገቡ ይቀሩለን ነበር እና ያንን በተደጋጋሚ ከመስማት የተነሳ እንደ መሸምደድ ነገር ተደርጎ ነበረ። ቀጣይ ሁለተኛው ሰፍሓ ዋአና ሚና ልሙስሊሙን የሚለው ሰፍሓ ላይ ስገባ ከሚታሰበው በላይ ከበደኝ ማለት ነው። እና ሞከርኩኝ፣ ጣርኩኝ፣ ለፋው እምቢ አለኝ። በቃ አለቀስኩኝ። እዛን ጊዜ ለመጀመሪያ ጊዜ በቁርአን ያለቀስኩትኝ ማለት ነው። አለቀስኩኝ። ሳለቅስ አንድ ወንድሜ አየኝ፣ ሙሐመድ ይባላል። አሁንም ቅርብ ወንድሜ ነው። አየኝና ምንድን ነው የምታለቅሰው? ምናምን ስለው በቃ መሐመድ አልኩትኝ።

አብሽራለኝ እሱ በደንብ ደግሞ እሱ ማሻላ ነበር ሒፍዙ ላይ። አንዳንድ ጊዜ መርከዝ ላይ የተለያየ አይነት ሁኔታዎች ትመለከታለህ። እና እሱም በጣም ማሻላ አላህ ሒፍዙን ካገራላቸው ወንድሞች መል ነበር። እና አብሽር ያው አላህ ያገረዋል፣ ታገስ አንተ ብሎ የሆነ ወደ ሞራል እንድመለስ ነገር አለ አደለም፣ አነሳሳኝ ኢንሻአላህ ብዬ ድጋሚ ወደ አዲስ ሞራል ገባሁኝ። ና አልሐምዱሊላህ ከዛ በኋላ ያው ሒፍዙ ቀሎኛል፣ ባለልህም ከመታገል ጋር ከመሰበር ጋር ከመልፋት ጋር አልሐምዱሊላህ

ወሊላህ ልሐምድ፣ አንደኛው ሆኜት የተመረኩት እኔ ነበርኩኝ። ገምቻለሁ። እኔ ነግረኝ ምንም አይደለም፣ ግን የሆነ ነገር ገምቻለሁና አልሐምዱሊላህ። የዛን ጊዜ ያው ይህን ነገር ስመለከት በጣም በቃ ውስጤን ብዙ ነገር ነው ያናገረኝ። ማለት አንዳንድ ጊዜ ቁርአን ያው የህይወት መስመር ነው ቁርአንን ስትቀራ ስትማር የምታይበት አንድን ነገር ብቻ አይደለም። ቁርአንን ለፍቡን በማለት አጅር ማግኘት ብቻ አይደለም። ትላውን በማስተንተን ከሱ መልእክት ብቻ መረዳትም አይደለም። ብዙ ነገር የሚያስተምርህ ቁርአን ነው። ቁርአንን የሚቀራ ሰው፣ ከቁርአን ጋር የሚኖር ሰው፣ ለሱ ይሄ ህይወት መምሪያ ማስተካከያ መጽሐፎች ምናምን ላያስፈልጉት ይችላል። አንብን ማለት ላይሆን ይችላል። በትክክል ብንረዳው ማለት እያንዳንዱ እንቅስቃሴ ላይ ከቁርአን ጋር ያለን እንቅስቃሴ ላይ ሀቂቃ ካስተዋል ናቸው የህይወታችንን መስመር የሚቀርጽልን ነው። እና እኔን ተመልከት ለምሳሌ እኔ ከነበር ካለፍኩበት አንዱ ምንድን ነው ከብዶኛል ተቸግር ያለው ሰብር በማድረጌ ግን አልሐምዱሊላ ሀ የመጀመሪያ ስኬቴ ሊሆን ይችላል። ከዛ በኋላ ብዙ አልሐምዱሊላ ብዙ ስኬቶች አግኝቻለሁ፣ በቁርአኑ ማለት ነው። እና ይሄን ነገር ህይወቴ ላይ ባመጣውስ፣ እያንዳንዱ የህይወት እንቅስቃሴያችን ላይ ብናመጣውስ፣ ብንታገስስ፣ ብንለፋስ፣ ብለስታስብ ቁርአን አንድ ምን ይሰጠሃል? ትምህርት ይሰጠሃል፣ ድርስ ይሰጠሃል ማለት ነው እና አልሐምዱሊላ በዚህ መስመር ላይ ያው ጥሩ የሚባል እንቅስቃሴ ኖሮኝ ከመርከዙን በሙራጃም ጥሩ የሚባል አቅም ኖሮኝ ተመረኩኝ ያው ከተመረቅን በውስን ጊዜዎች ውስጥም የመርከዙን ስም በሚሊኒየም አዳራሽ ላይ አልሐምዱሊላህ አንደኛ በመውጣት በአስር ጁዝ ስሙን አስጠርቻለሁ ለተመልካቾች ግልጽ አድርግላቸው ማለት ምንድን ነበር የምን ውድድር ነበር መች ነው የተካሄደው እስኪ አመቱ ሁለት ሺ አስራ አንድ ይመስለኛል ህዳር ወር ላይ ሀያ ስምንተኛው ቀን ላይ ይመስለኛል ካልተሳሳትኩኝ ቀኑን የተደረገው የቁርዓን ሂፍዝ ውድድር በኡበይ ብን ከዓብ በአዘጋጅነት እና ቡኻሪ ኢስላሚክ አሶሲሽን በጋራ በመጣመር ሚሊኒየም አዳራሽ ላይ ለሁለተኛ ጊዜ የተዘጋጀው የቁርዓን ሂፍዝ ውድድር አንደኛ ወጣው ልጅ መኪና የተሸለመበት ምናምን አብዛኛው አብዱራህማንም ነበር። ኡስታዝ አባስም አሁንም አብረን ነው የምንቀረው ከኡስታዝ አባስ ጋር እነሱም የነበሩበት ፕሮግራም ነው እና እኔ በሰአቱ ላይ ያው 16 ዓመት የነበር ተቅሪበን እዛ ፕሮግራም ላይ ከመርከዙ ያው በሰአቱ ጥሩ ውጤት ላይ ስለነበርኩኝ ታጨሁኝ፣ መርከዙን ወክዬ እንድሳተፍ አልሐምዱሊላ ተሳተፍኩኝ። ና ያው በሰአቱ በአስር ጁዝ ነበር የተሳተፍኩትኝ። የመጨረሻ የፋይናል ውድድር ላይ አንደኛ በመውጣት እዛ ላይ አልሐምዱሊላ መርከዙን ስሙን ለማስጠራት የተወሰነ ሞክሬ አለ ማለት ነው። አልሐምዱሊላ ከዚህ ሌላም ነገር አይጠፋም ብዬ አስባለሁ። ሲገምት እንሻአላ የለም የሚነገረን ነገር የለም። ያው በውድድሩ አለም ላይ ከዛ በኋላ እኔ ቀጥ እያለው በዚህ ላይ ብቻ አልቆምኩም። አልሐምዱሊላ ብዙ ውድድሮች ላይ ማሸነፍና ምን ነገር ሊኖር ይችላል አለ ብለን ልንወስደው እንችላለን። አልሐምዱሊላ ሀገር አቀፍም አለም አቀፍም ውድድሮች ላይ ብዙ ጊዜ ተሳትፍ ያለሁኝ ሀገር አቀፍ ላይ ወላሂ አላቀው ምን ያህል ጊዜ ደረጃ ውስጥ እንደገቡኝና ዋና ዋና የሚባሉት ለምሳሌ መምለካ ሰፋራ ላይ የተዘጋጀ ሱዑዲያ ሰፋራ ላይ በቅርብ የተዘጋጀ ውድድር ነበር፣ በሰላሳ ሀገር አቀፍ እዛ ላይ አንደኛ ወጥቼ ነበረ። ከዛም ውጪ ነሲሐ ቲቪ ላይ እንዲሁም በተለያዩ መድረኮች ላይ ሂጅራ ባንክ ያዘጋጀ ውድድር ነበረ። መሰል ፕሮግራሞች ላይ ብቻ የቁርአን መድረኮች ተግራላ ሀፊዞች ተሰብስበው ይሄ ሰው በቃ አንደኛ የወጣ እያስቸገረ ነው የሚሉት አይነት ሰው ና እንደዛ አለ። አሁን እንሻላ ከዛ መትርመር ከሀገር አቀፍ ላይ ጠፍቻለሁ። የተወሰነ እና ሀገር አቀፍ ላይ ብዙ የሚባል ሊሆን ይችላል፣ አላውቅም። በጣም ብዙ ነው እንጂ አለም አቀፍ ላይም የተወሰኑ ውድድሮች ላይ ተሳትፍ ያለው አልሐምዱሊላ። ከተሳተፍኩባቸው ውድድሮች ሁለቱ ላይ አሸናፊ ነበርኩኝ። አንደኛው ኦንላይን በተዘጋጀ ተራቲል ረመዳን ያ አላ ቀናት ይቅራ ይቅራ የሚባለው ቲቪ ላይ የተዘጋጀ ውድድር ነበር ከዶክተር አይመን ጋር ዛሬ ሁለተኛ አውጥቻለሁ። አንዴ ደግሞ ጆርዳን የዛሬ አመት ረመዳን ጆርዳን ላይ ሀምሳ ሀገራት ይመስለኛል አካባቢ የተወዳደሩበት ውድድር ላይ አራተኛ አውጥቻለሁ ማለት ነው። ማሻ አላህ እኔ ቅድም የተናገርኳትን ንግር ተመልካቾቻችን አስምሩባት። እኔ ገምቻለሁኝ። ማሻ አላህ አላህ ጭምር ለሰይዲ ቅድም ያልኩት ይህን ሳላቅ ነው። ይህን ሙሉ ማሸነፍህን ደረጃ መያዘን አላወኩ ነበር፣ መወዳደርህን በቅም። አላህ ስብሃነተዓላ ያበርታ። ብዙ ጊዜ ጠንካራ ብለን ባናሰ ንን ብለን ባናሰብ ጠንካራን ብዬ አስባለሁ እኔ። አንዳንዴ ራስን ከፍ ማድረግ ጥሩ እንዳልሆነ ሁሉ ራስ ነው ደግሞ ዝቅ ማድረግ ልክ ነው ብዬ አላስብም። ሐቁን መስጠት ነው። አይመስልም እውነት ራሳችን መርሐባ ሰይድ፣ በጣም ደስ የሚል ነው። ቅድም እያነሳ ነው የነበረው አንድ ጉዳይ ነበረ፣ ስለ ዕልም እያነሳን ነበረ። ሐፊዞች ብዙ ጊዜ የሚታሙበት አጀንዳ አለ አደለ? ቁርዓኑን ከቀሩ በኋላ በቃ ተነቅለው ይወጣሉ፣ ከዕልም ማእቀፍ ይርቃሉ። ስራ ላይ ሊሆን ይችላል ሜይ ቢ ትምህርት ላይ ሊሆን ይችላል፣ ሌሎች ነገሮች ላይ ሙንቀሚ ሲሆኑና ይጠፋሉ። በዛው ዕልሙን ይዘነጉታል። ከዛ በኋላ ዕልም ሙሉ ያገኙ ይመስላቸዋል። ላይመስላችሁም ይችላል እና ቀይ በጣም ትልቅ ክፍተት ይመስለኛል። በአንተ በኩል እንዲታየዋለ መፍትሄ ውስጥ ምን ይመስልሃል? ሐቂቃ ሁፋዞች ላይ ብዙ ጊዜ ብዙ ትችቶች ይበዛሉ ይመስለኛል። እኔ እንደ ማህበረሰብ አብዛኛው ጊዜ ሁፋዞች የምናስባቸው ከሰዎች በጣም በቃ ሌላ የተለየ አፈጣጠር የተፈጠሩ እስኪመስል ድረስ በዛ ደረጃ ይገመታሉ ብዬ አስባለሁ። እነሱ ልክ እንደኛው ሰው ናቸው አንተም እንደዚህ ታስባለ እንደዚህ አይነት ጥያቄ ይመጣባል ና ልክ እንደኛው ሰው ናቸው ገና የእውቀትን መስመር የጀመሩ በቃ ሁሉም ልክ ከቲቪ ጀርባም እንደሚከታተለው እንደኔም ሁሉም በቃ ስህተት እንዳለበት እንደሚያጠፋው እንደሚዘናጋው እነሱ ይዘናጋሉ እንደውም እነሱ ይዘናጋሉ ብቻ ሳይሆን ከሌላው የባሰ ነው የሚዘናጉት ብዬ ነው የማስበው ለምን ሸይጣን ያው ወጥመዱን የሚዘረገው ይታወቃል አደለም መጀመሪያ በጣም ጠንካሮች ላይ የሚዘረገው ወጥመድና ደካሞች ላይ የሚዘረገው ወጥመድ እኩል አይደለም። ይሄ ግልጽ ነው በምንረዳው ነገር ነው ሁላችንም። እና ወደ አላህ ለመቅረብ እየሞከሩ ያሉ የአላህን የቁርኣንን ሱሕባ የአላህን አህልነትን እየፈለጉ ያሉ ሰዎች ላይ ምን ያህል ነው ወጥመድ ሊያጠምድማቸው የሚችለው ብለን መጀመሪያ ማሰብ አለብን። እነሱ ሊታገሉት ይገባል፣ ልንታገሉ ይገባል። አላህ ያግራለን። ግን ይህንን ማሰብ አለብን እና ፈተናቸው ከኖርማል ሰው የተለየ ነው ብዬ ነው የማስበው እና በጣም የማይታሰቡ ስህተቶች ላይ ሊወድቁ ይችላሉ ሑፋዞች አይደለም ከዒልሙ መጥፋት ይቅርና የማይታሰቡ ስህተቶች ላይ። ግን ትልቅ ነገር አለ እዚህ ጋር። ይሄ ወጣት ወይም ወይንም፣ ይሄ ሓፊዝ ቁርአንን በሓፈዙ ብቻ ከእንደዚህ አይነት ነገራቶች ደግሞ መልሶ ወይም ዘውታሪ ሆኖ እንዳይቀር መልሶ የሚኮተኩተው ልቡን የሚቆረቁረው ነገር ነው ብዬም ደግሞ አስባለሁ። ብዙ ጊዜ መስመር ሊሳት ይችላል፣ ፍላ ውስጥ ሊገባ ይችላል። ላኪን ልብህን የሚቆረቁረህ ነገር ምንድን ነው? ከአንተ ጋ የሆነ ቁርአን አለ ገብተሃል። ሀታ ኖርማል እንኳን አንድ ሰው ጓደኛዎች ካሉት መልካም ጓደኞች ካሉት ቢጠፋባቸው፣ እንዴት ነው፣ የተወሰነ ጊዜ ሊረሱት ይችላሉ። ግን አስታውሰውት መልሰው ደግሞ ወደ ኸይር ሊመልሱት ይችላሉ። አይደለ? ይሄ ኖርማል ከሰው ጋር የምታደርገው ጓደኝነት ነው። ከቁርአን ጋር ሲሆንስ? ቁርአንን በምንም አይነት መንገድ ቀረበው፣ ኩን ብቻ ሳዲቀን ማ አላህ፣ ከአላህ ጋር እውነተኛ ሆነ ብቻ ቀረበው። ከዛ በኋላ ብዙ ነገር ልትሰጥ ትችላለህ። ግን መልሶ ይጎትታል። ምክንያቱም አሳሒቡ ሳሒብ አይደለ ጓደኛ ይጎትታል። ከጓደኞች ሁሉ ደግሞ ጠንካራው ጓደኛ ማን ነው? ቁርአን ነው፣ መልሶ ይስባሃል ማለት ነው። ወዴት ይስባሃል? ወደ መስመር ይስባሃል። እና ቁርአንን የሚቀሩ ሰዎች ላይ የሚነሱት ነገራቶች አንዳንድ ጊዜ ከሊመቱ ሐቅ ውሪደ ቢሃ ባጢል ብለህ እስክታስብ ድረስ ያደርሳሉ። በቃ እውነተኛ ነው፣ ግን የሆነ ልክ ያልሆነ ነገርም ደግሞ ትታዘብበታለህ ቃሉ ላይ እና ልክ ነው። መዘናጋቶች ብዙ ሊስተዋሉ ይችላሉ። ፈተናው ከመክፋቱ ከመብዛቱ አንጻር ነው አንደኛ ሁለተኛ ደግሞ እኛም أن እንደ ሁፋብ እንደ ቁርአን ቀሪዎች ይሄን ነገር መረዳት አለብን እኛ ከማንም በላይ እንፈተነው በዚህ ጉዳይ ላይ እኛ ነን حتى نورمال رواتي لاي لاي من هل لا لا ولا يا المركز لا

በቃ ተስፋ እንድትቆርጥ ከዛ ተወኩልህ እንዲቀንስ አደለ። ልክ እንደዚህ ሁላ ሸጣን አሁንም አንተ ላይ ይሰራብሃል። በቃ ብዙ ጊዜ እየፈተነህ እየጣለህ እያነሳህ እየጣለህ እያነሳህ መጨረሻ ላይ በቃ እኔ አልሆነም አይነት ነገር ውስጥ እንድትገባ ማለት ነው፣ እና ከመስመር እንድትልቅ እና በጣም ሸጣን ወጥመዱን ስለሚጥልብን አብዛኛው ሑፋዞች በዚህ ላይ ልንቸገር እንችላለን ላኪን አብዛኛው ደግሞ ኢልም ላይ ጠንካራ የሆኑ ሰዎች ደግሞ እነማን ናቸው ብለህም ማስተዋል ደግሞ አንዳንዴ ግድ ይመስለኛል። ብዙ ጊዜ የተደበቁ ሁፋዞች ናቸው ማለት ኢልም ላይ ጠንካሮች። በተለይ ደግሞ እንደ አለም ደግሞ ብናስተውል አንድ አሊም ከሆነ ቁርአኑን ሀፍዞታል። መነሻው ምንድን ነው? ቁርአን ነው ማለት ነው። ስለዚህ እንደ መነሻም አብዛኞቹም ዒልም ላይ ጠንካሮቹ ሀፊዞች ናቸው። መዘናጋት ውስጥ ሊኖሩ እንችላሉ። አላህ ከፍ ላይ አንቀን ኢንሻላ ወደ መንገዱ ይመልሰንላለሁኝ። ስለዚህ ቁርአን ማለት

ወላሂ በጣም ከባድ ጥያቄ ነው። አንዳንድ ጊዜ ያው አብሮ አደጎችህን የሰፈር ልጆች ምናምን ታይና፣ አንድ ወንድሜ ነበርና የሆኑ የሆኑ ክስተቶችን ሲያይ ሀፊዝ ነው ማሻ ላ ተባረክ ላ ላ ይጨምርለት እና አንድ ሲል ማለት አስተውሎት ላይሆን ይችላል። ካጠገቢ ነበርና የነበረበት ሀል ጥሩ አልነበርም በሰአቱ ተውበት አድርጎ ተመልሶ ቁርአኑን ማሀፈዝ የቻለ ወንድሜ ነው። እና አብሮት ያደጉ ልጆችን ሲያይ

ደግሞ ቁርአንን ደሞ ስታየው ደግሞ እንዴት እስከዚህ ሊሸሽ ይችላል? ከዚህ ውጭ እንዴት መሸሻስ ይኖረኛል? ብለህም ደግሞ መልሰ ደግሞ ታስባለህ። እና ያው ከነበርክበት ካደግክበት ነገር አንጻር ያሀ ነገር ሊወስድክ ይችላል። ላኪን ያው አላህ ደግሞ ይቀደራለህ ይክትብል ይሄ ነው፣ ብታጠፋም ብትሳሳትም መንገዶች ላይ ስህተቶች ቢበዙብህም ነገር ግን መስመሩ ላይ አሁንም አለን። አልሐምዱሊላህ አላህ በዛው ላይ ያጽናን፣ በዛው ላይ በጣም ተመልካቾቻችን ብዙ ቁም ነገሮች እንደሚወስዱ ከዚህ ፕሮግራም በጣም በጣም ተስፋ አደርጋለሁኝ። ማለት ስፔሻሊ ወላጆች በዚህ ልጅ ልጆችን ተርቢያ ካደረጉ በጣም ተርቢያ ማድረግ እንደሚችሉ በቃ በዚህ ልጆችን በዚህ ልኩ መሳል ይችላሉ። ማለት አንዳንድ ጊዜ ወላጆች የሆነ አይነት ሞዴል ያስቀምጣሉ አይደለ፣ ከትላልቅ ሰዎች አልፎ አነስ ያሉ በቃ ልጆቹ በሚገባቸው ልክ የሚያዩት ወጣት የሆነ አንተ እንደዚህ ነው እንድትሆን የምፈልገው ማለት ይወዳሉ፣ ወላጆች ከትላልቆቹ ሰዎች በተጨማሪ። ና እዚህ ላይ በጣም ትልቅ ትምህርት የሚወስዱ ይመስለኛል ከሀገር አቀፍ ከአለም አቀፍ እንትን ቁርዓን በጣም የከበራቸው ሰዎችም ብዙ ትምህርት እንደሚወስዱ ተስፋ አደርጋለሁ። ከዚህ በዛ ልክ ቁርዓን አይገባኝም ብሎ ያለቀሰ ሰው እዚህ ደረጃ ይደርሳል ይደርሳል። ተመልካቾቻችን ለማለት እንፈልጋለን። በጣም እጅግ አድርጌ አመሰግናለሁኝ። ውድና የተከበራችሁ ተመልካቾቻችን፣ ፕሮግራማችን ይህን ይመስል ነበረ። አብራችሁን ስለቆያችሁ አብራችሁን ስለከረማችሁ ከቁርአን ጋር እንድናወራ ስለፈቀዳችሁና ስለተከታተላችሁን እጅግ አድርገን እናመሰግናለን። ቡኻሪ ብራንድ ኮሌክሽን ፕሮግራማችንን ስፖንሰር በማድረግ ከእናንተ ጋር ቆይቷል። እጅግ አድርገን እናመሰግናለን። ወርሃ ረመዳን የምትጠቀሙበት ከአላህ ሱብሃነሁ ተዓላ ንግግር ጋር የምትታረቁበትና እርቅ የሚፈጸምበት ወር እንዲሆን